በሰማይ በምድር በሰማይ በምድር ለምሰነበታችሁ፣ ተመልካቾቻችን የስዕለት ስርዓትና አፈጻጸም በሚል ርዕስ ስለ ስዕለት ምንነት አፈጻጸምና ተያያዥ ጉዳዮችን ይዘን ቀርበናል። ዝግጅታችንን የምንጀምረው የስዕለትን ትርጉም አስመልክቶ ሊቃውንተ ቤተ ክርስቲያን በሚነግሩን ይሆናል። ስእለት ማለት ሰአለ፣ ለመነ ካለው ግስ የሚወጣ ነው። ልመና ማለት ነው። መልካም። ልመና እግዚአብሔር አምላካችንን ፈጣሪ ይሄን ብታደርግልኝ፣ ይሄን ብትሰጠኝ፣ ይህን ብትፈጽምልኝ፣ እኔ ደግሞ ለአንተ ለክብርህ መገለጫ ለየትነትህ መመስገኛ የሚሆን ምንም ሰው ለእግዚአብሔር የሚሰጠው ነገር ባይኖር፣ ስጦታዎች ሁሉ የእሱ ቢሆኑም፣ እሱ ከሰጠን ነገር እኛ ደግሞ መልሰን የምንሰጠው ማለት ነው። እግዚአብሔርን ወሃቢ ተወካፊ ይለዋል። ሰጭና ተቀባይ ማለት ነው። በመጀመሪያ ሰው ከእግዚአብሔር በጎ ነገሮችን አግኝቷል። ትዳር ማግኘት፣ ስራ ማግኘት፣ ጤና ማግኘት፣ ሀብት ማግኘት፣ እነዚህ ሁሉ የእሱ ስጦታዎች ናቸው። በምድር ላይ ያለውን በረከትን ሁሉ ይሰጣል። ደግሞ እኛ እሱ ከሰጠን ነገር ሁሉ መልሰን ደግሞ ለእሱ እንሰጣለንና ስለዚህ እግዚአብሔርን ሰጭና ተቀባይ ብሎታል። እሱ የሰጠንን ነገር ፈጣሪዬ ይህን ብታደርግልኝ ይሄን አደርግልሃለሁ እንለዋለን። ሕፃንና ልጅ ይህንን አደርግልህ አለሁ ካሉት ያችን እስከሚደረግለት ድረስ ይጠብቃል ይባላል። ሕጻን እናቱ ወደ ገበያ ስትሄድ ይህን ገዝቻ እመጣልሃለሁ፣ ልጅ ይሄን አደርግልሃለሁ ስትለው ያችን የታዘዛትን ነገር እየጠበቀ ቆይቶ በኋላ ከእናቱ ወይም ከአባቱ ያንን ስጦታ እንደሚፈልግ ሁሉ እግዚአብሔር አምላካችን ጌትነቱን አምነን ሰጭ መሆኑን አምነን ልመና ተቀባይ መሆኑን አምነን፣ ፈጣሪ ይሄን ብታደርግልኝ ይሄን አደርግልሃለሁ ብለን ስንለው ያችን ምክንያት አድርጎ የለመነውን ሁሉ ያደርግልናል ማለት ነው። ማን ጀመረው ስንል፣ መምህራኖች በግልጽ ስእለትን መጽሐፍ ቅዱስ የጻፈው ስእለት ብሎ አረፍተ ነገሩን ገልጾ ያስቀመጠው በያዕቆብ ነው የሚሉም አሉ። የለም ያዕቆብ ከአባቱ ከአዳም ተምሮ ነው። ግንዱ አዳም ነው። አዳም ሱባኤ በገባበት ሱባኤውን ሳይጨርስ ሰይጣን ካስወጣውና ከደመደበው ደቡን ካፈሰሰው በኋላ እንደገና ተጨንቆ ተጠቦ አምላኬ ሆይ ግፌን ተመልከት በማለት ደሙን በወይን ለውሶ አሽቶ ያንን አቅርቦ ቀድም ወደ ልጅነቴ ብትመልሰኝ እንደ ድሮው ይቅር ብትለኝ እንደ ባለፈው ልጅነቴን አላስወስድም ባንተው ልጅነት እኖራለሁ ነበረ ብሎ ተስሏልና ያ ያቀረበው ስእለትም መስዋዕትም ነው ብለው በምስጢር የሚያመሰጥሩ አባቶች አሉ። አብዛኞቹ ደግሞ በመጽሐፍ ቅዱስ ዘፍጥረት 28 ቁጥር 20 ላይ ያዕቆብ ስእለት ለእግዚአብሔር ተሳለ የደጉ የአብርሃም የልጅ ልጅ ያይቆብ በዚያች በከናን ምድር ሲኖር ከወንድሙ ከኤሳው ጋር ተጣላና ወደ ሶርያ ወደ አጎቱ ለመሄድ ተነሳ። በዚያ ሲሄድ ሎዛ ከምትባል ቦታ ላይ ሲደርስ ጊዜ መሸበትና ከዚያ ከመንገዱ ትንሽ አለፍ ብሎ ተኛ። በዚያች በሌሊት እግዚአብሔር አምላክ ራእይ ገለጸለት። የወርቅ መሰላል ከምድር እስከ ሰማይ ተተክላ በላይ ወላይ ዙፋን ተዘርግቶባት ንጉሥ ተቀምጦባት መላይክ ሲወጡባትና ሲወርዱባት አየ። በዚህ ጊዜ ከእንቅልፉ ሲነቃ ዛቲ ኢቲ ወህታ ለሰማይ ዝ የታነጽ ቤተ እግዚአብሔር ይቺ የሰማይ ደጅ ናት የሰማይ በር ናት። በዚህ ቦታ ላይ የእግዚአብሔር ቤት ይሰራባታል ብሎ እም ከመረ ከብቆ እክለ ዘበል ወማየ ሰቲ ወሳልብሳ ዘፊረዝ እግዚአብሔር አምላኬ ሆይ በሚሄድበት ሀገር አብርሀኝ ብትሄድ በዚያ የምበላውን እንጀራዬን የምጠጣውን ውሀን፣ የምለብሰውን ልብሴን ብትሰጠኝ አንተም አምላክ ትሆነኛለህ እኔም አመልክሃለሁ አመሰግንሃለሁ። ይህ ቤት ደግሞ ይሄ ቦታ ደግሞ ለአንተ ምስጋና፣ ጸሎት ማቅረቢያ፣ መስዋዕት ማቅረቢያ ቤት ይሆናል። ዘየታነጽ ቤተ እግዚአብሔር የእግዚአብሔር የአንተ የየትነት፣ የአንድነት፣ የሦስትነት መመስገኛ ቤት ይሆናል፣ በማለት ይህንን ስእለት ተስሎ መለድ ያለች ድንጋይ ተክሎባት ቦታዋ እንዳትጠፋው ዘይት አፍስሶባት ሄደ። እግዚአብሔርም ይህንን ስእለቱን ሰማውና፣ ካጎቱ ጋራ ከላባ ጋራ በዚያ ልጁን አጋብቶት ሲኖር ዘር ሰጠው። እግዚአብሔር በዚያ አስራ ሁለቱ ነገድ እስራኤል የሚባሉትን የክህነትም ሆነ የመንግስት መሰረት የሆኑትን አስራ ሁለቱን ነገድ እስራኤል ልጆች እንዲወልድ ሰጠው። ሀብትንም አበዛለት፣ ሁሉን ነገር አበዛለት። ከዚያ እንደ ተሳለው መጥፎ በዚያ ቦታ ላይ ቤተ እግዚአብሔር ሰርቶታል። ስሙም ቤቴል ይባላል ተብሏል። ቤቴል ብሂል ቤተ እግዚአብሔር ይላል እና እንዳጋጣሚ ያንን ቦታ እግዚአብሔር ቸር ነውና ፈቅዶልኝ ሂጂ አይቼዋለሁኝ። ያዕቆብ ተኝቶበት የነበረውን ይህንን ራእይ ያየውን ስእለት የፈጸመበትን በኋላም ተመልሶ ደግሞ ቤተ መቅደስ የሰራበትን ድሮ ሎዛ ይሉት ነበረ አሁን ግን ቀራኔ የሚባለው ከዚያም እና አብርሃም አብርሃም ይስሐቅን ልጁን ሊሰዋበት የነበረው ልጁን ፈትቶ በጉን ሰውቶ እንዲሄድ እግዚአብሔር ያነጋገረው በኋላም ለመድኃኒት ዓለም መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት ሰሎሞን ለእግዚአብሔር መመስገኛ ቤተ መቅደስ የሰራበት በኋላም ወልደ እግዚአብሔር በቤተ መቅደስ ሕዝቡን አሕዛቡን ያስተምርበት ያሳምንበት የነበረው ለመድኃኒት ዓለም ክርስቶስ በዚያ መስዋዕት የሆነበት ያነቦታ ቦታ እንደሆነ አስጎብኞች አሳይተውናል። እና ስእለትን የጀመረው ያዕቆብ ነው በማለት መጽሐፍ ቅዱስ ያስረዳናል ማለት ነው። ስእለት በመሰረቱ እምነትን ይጠይቃል። እምነት ያለው ሰው ነው ስእለት የሚሳለው። ከእግዚአብሔር ፊት ቁሞ ከመሰዊያው ከመንበሩ ፊት ተንበርክኮ፣ ከቅዱሳን ስዕል ተንበርክኮ ለእግዚአብሔር ከልብ የሆነ ሀሳብን እግዚአብሔርን ፊት ለፊት እያየኸው እንደሆነ አምነህ የምትናገረው፣ ሰሚ መሆኑን አምነህ የምትናገረው፣ ታላቅ እምነት ያለው ሰው ቀርቦ የሚሳለው ነውና ስለት መልካም ነው። አይነቱ ብዙ ነው። ሰው የሚሳልበት ነገር ብዙ ነው። ካህን ብታደርገኝ፣ ንጉስ ብታደርገኝ፣ ነቢይ ብታደርገኝ፣ ልጅ ብትሰጠኝ፣ ሀብት ብትሰጠኝ ይህንን አስመልክቶ ይሳላል። ነገር ግን አንዳንዱ አንዱ ስእለት መልካም ሆኖ ሳለ አንዳንድ ደግሞ የስእለት አይነቱና መልኩ ያልገባቸው ደግሞ የተሳሳተ ስእለት የሚሳሉ አሉ እና ይሄንም እንግዲህ ማስተማሪያ እንደሆነ ለመናገር እፈልጋለሁ። ወይ ለምሳሌ ስእለት ሲነገር ጥርት አድርጎ ነው መሳል የሚገባው ትንሽ የቃል ዘ ዘነፋ ሊገባበት አይገባውም። ስእለትን ከመሳልህ በፊት የምትፈጽመውን አስብ። ከተሳልክ በኋላም ላለመንሳት፣ ላለማስቀረት ማሰብ እንደሚገባ ተጽፏል። ይሄውም መክብብ አምስት ከቁጥር አራት ላይ ለእግዚአብሔር ስእለት በተሳልክ ጊዜ ትፈጽመው ዘንድ ትጋ፣ አስብ የማትፈጽመው ከሆነ ባትሳል ይሻላል ተብሎ ነው የተጻፈውና ስእለት ማለት ከተናገሩ በኋላ የማይቀር በምንም መልኩ ሊቀር የማይችል የማይዋሽ ስለሆነ አስቦ የሚሳል እንደሆነ ቅዱስ ዳዊትም በመዝሙር 115 ቁጥር 9 ላይ ወእሁ ብጻአትየ ለእግዚአብሔር በቅድመ ኩሉ ህዝብ፣ ስእለቴን በህዝብ ሁሉ ፊት ለእግዚአብሔር እሰጣለሁ በማለት ነው የተናገረውና ስእለት በመጽሐፍ ቅዱስ የማይቀር እዳ አስቦ ግን የሚሳሉት ከተናገሩ በኋላ ካፍ ከወጣ በኋላ የሚሰጡት እንደሆነ ነው። ለምሳሌ በመጽሐፍ መሳፍንት አንድ ታሪክ አለ። ወፍታሄ የሚባል ሰው ከጠላቶቹ ጋር ሊዋጋ ፈልጎ እግዚአብሔር አምላኬ፣ በሄድኩበት ቦታ አንተ ብትዘምት፣ እኔ ጋር ብትሆን፣ ለጠላቶቼን ድል እንዳደርጋቸው ኃይል ብትሰጠኝ፣ ጠላቶችን አጥፍቼ ወደ ቤቴ ስመለስ በመጀመሪያ የሚቀበለኝን እሰዋልሃለሁ። ውሎ ካፉ ወጣ። በልቡ የሚሰዋውን ነገር በልቡ አውቆት ነበረ። ሰውየው ውሎ ሲገባ፣ ወደ ቤቱ ሲገባ የሚቀበለው ነጭ በግ ነበረው። አሁን ያንን ለመሰዋት ነበረ የልቡ ሀሳብ። ነገር ግን አፍኒ ወልብኒ ህቡረ ይመኑ ይላል። አፍህ አፍህና ልብህ በአንድነት ይመኑ ልብህ ያሰበውን አፍህ ይናገረው ነው አሁን ገልጹ። ይህንን በመጀመሪያ የሚቀበለኝን ነጭ በግ እሰዋለሁ ማለት ሲገባው፣ እንዳ ዘመሮ ድፍና ዝቦ በመጀመሪያ የሚቀበለኝን እሰዋለሁ አለ። እግዚአብሔር ስእለቱን ሰማው። ጠላቶቹ ጋር ተዋጋ፣ ድል አደረገ። ሲመለስ ወደ ቤቱ ሲመለስ በመጀመሪያ ማን ተቀበለው? አንድ ሴት ልጅ ነበረች፣ ድንግል ልጅ። እሷ ተቀበለችው። የእሷ ሀሳብ በጉ ይቀበለኛል ብሎ ነበረ። ነገር ግን ልጅቱ ከበሮ ይዛ እየመታች በየዘመረች ስትቀበለው አይቀስክኒ ወወለቴ ልጄ አሰናከልሽኝ፣ አሰናከልሽኝ። ወዮ ወዮታ አለብኝ። ወደ እግዚአብሔር ስለተስያለሁ በመጀመሪያ ቢቀበለኝ እሰዋለሁ ብያለሁ አለና አለቀሰ። ልጅቱም አለቀሰች። በድንግልናዬ በከንቱ በመቅረቴ ከቁም ነገር ባለመድረሴ ስለ ድንግልናዬ ላልቅስ። ስለዚህ ለሶስት ወር ያህል ቀን ስጠኝ። ከዚያ ተስልሃልና ካፍ ወጥቷልና የፈለከውን አድርግ ሰዋኝ፣ አለችው። ለሶስት ወር ያህል እያለቀሰች ከደናግልቶቿ ጋር ባጭር ስለ መቅረቷ እያለቀሰች ኖራ ከሶስት ወር በኋላ እንደተነገረው በስእለት መልኩ አቅርቧታል። እግዚአብሔር እና እንደዚህ አድርጎ አጣርቶ እግዚአብሔር ሰው እንዲሰዋለት በምንም አይነት አይፈልግም። ይስሐቅን እንኳ ሰዋልኝ ቢለው የአብርሃምን የሃይማኖቱን ጽናት የምግባሩን የትሩፋቱን ብዛት ለማጠየቅ እግዚአብሔር ለመልካም ነገር ይፈትናል፣ ለክፉ ነገር አይፈትንም እንጂ እንደተባለ አብርሃም ካረጀ በኋላ የወለደው ልጅ ስለነበረ እግዚአብሔርን ወዳለው ልጅ ስለነበረ ከልጁና ከእግዚአብሔር ማንን እንደሚወድ ተፈተነበት። ቁርጥ ሕሊናውን አወቀ። እግዚአብሔር አምላካችን ሶስት ቀን ሁኖታል በሕሊናው ከሰዋው ማለት ነው። ከዚያ በኋላ ልጅህን ይስሐቅን ፈትተህ ይህንን በግ ሰዋ ብሎ በእጸ ሳቤ ቀንዱ የተተበተበ በግ አወረደለት። አወረደ ሎቱ ቤዛሁ በጋ እሁዛ ቅር እንዲሁ በእጸ ሳቤቅ ይላል። ልጁን ፈትቶ በጉን ሰውቶ እስከ መጨረሻው የእግዚአብሔር ወዳጅ ሆኖ ቀርቷል። እና ሰው እንዲሰዋለት በምንም አይፈልግም። ሰው እንዲሰዋለት የሚፈልግ በጣዖት ላይ የሚያድር ሰይጣን ነው። ደቂቀ እስራኤልን ልጆቻቸውን ሲያሳርዳቸው የነበረ እና አሁን ያነ መስዋእት እግዚአብሔርን የልጅቱን መሰዋት ደስ ያሰኙ ነብን ግን ስለቱ ተጣርቶ ያልቀረበ በመሆኑ ሰውየውን አሰናክሎታል። ይህንን በትንቢተ ኢሳይያስ ምዕራፍ ሰላሳ ከቁጥር አንድም ከመንፈሴ ጋር ያልሆነ ቃል ኪዳን ያደርጋሉ የሚል ቃል አለው። ማለት ሲሳሉ ለእግዚአብሔር የማይመጅ እግዚአብሔር የማይፈቅደው ለእነሱም የማይበጅ መጥፎ ነገርን የሚሳሉበት ሁኔታም አለ። በዘመናችን የተሳሳተ ስለት የሚሳሉ ሰዎች አሉ። ቁልቢ ቅዱስ ገብርኤል ስለት ሰሚ ጽላት እንደሆነ ይታወቃል። እግዚአብሔር አምላካችን እሱ በቸርነቱ ቅዱሳን አባቶቻችን የቅድስና ሕይወትን ተላብሰው ከሴት ርቀው ንጽህ ጠብቀው በእምነት ጸንተው የሚቀርጿቸው ጽላቶች ስለት ይሰማሉ፣ ስለት ያደርሳሉ። ከነዚህም መካከል አንደኛው የቁልቢ ቅዱስ ገብርኤል እንደሆነ ይታወቃል። ከዚያ ቦታ ላይ ሂዶ ተስሎ ስለት የማይደርስለት የለምና ና አንዳንድ ሰዎች ካለመማራቸውና ካለማወቃቸው የተነሳ አንተ የቁልቢ ቅዱስ ገብርኤል፣ ይህንን ሀሳቤን ያደረክልኝ እንደሆነ እባብ ይዤልህ እመጣለሁ፣ አይጥ ይዤልህ በማለት ይሳላሉና ያንን የተሳሉትን ወስደው ከዚያ ቦታ ላይ እባብም አቀረቡ አይጥም አቀረቡ እየተባለ ይነገራል። ይህ ፈጽሞ ስህተት ነው። በፈጣሪው መዘበት ማለት ነው። በፈጣሪው መዘበት ማለት ነው። እንዴ! ደግሞም እባብ እባብ ጠላታችን ሁሉ ደቂቀ አዳም ይቀጥቅጥ ርእሰከ የአዳም ልጅ ሁሉ ራስክን ይቀጥቅጥህ ተብሎ የተረገመ ዲያብሎስ በእባብ አድሮ ከገነት ወጥተንበት ይህን ስእለት ይዘው የሚሄዱ ሰዎች ክርስትናቸው ያልተረጋገጠላቸው ያላመኑ ያላመኑ ያልተማሩ ናቸው ማለት ነው። እምነታቸው አፋዊ የሆነ በአፍ እንጂ የጠለቀ የእግዚአብሔርን ምላቱን ስፋቱን የቅዱስ ገብርኤል ተራዳይነቱን አላወቁትም ማለት ነው። አይጥም ብትሆን በቤተ እግዚአብሔር የተጠላች በምእመናን የተጠላች ንዋይ ቅዱሳት የምታበላሽ የሰው ንብረት የምታበላሽ በጉድጓድ ውስጥ በአፈር ውስጥ የምትኖር ክፉ ናት። ያቺ ስዕለት ወደ ቅዱስ ገብርኤል ሂዳም ልታደርግለት ነው? ንዋይ ቅዱሳት እንድትበላው ነው፣ እንድታበላሸው ነው። እባብ ውስጥ ቢሆን ሰው እንዲበላ ነው። በዚህ ምክንያት ለምንድን ነው? እግዚአብሔርን መፈታተን ነው ይሄ። እግዚአብሔርን መፈታተን ይባላልና የዚህ አይነቱ ስዕለት ጨርሶ የማይገባ ስለሆነ በቦታው የሚገኙ መምህራን ሊቃውንት ይህንን ነገር ሊያስተምሩና ወደ መልካሙ ነገር እንዲለውጡት ሊያስተምሯቸው ይገባል ማለት ነው።